ከሙስሊሞች መራቅ አለብኝ ብዬ እርግ አድርግ የሆነ ሰዓት ተዋውና ግን አያስችለኝ። በቃ ውስጤ የሆነ መሄድ የምፈልግበት ቦታ አለ፣ ገብቶሻል? አልፈልግም ልና ኖ ይለኛል። እንደገና ደግሞ እገባለሁ። እነሱ ቤት ገባሽ፣ የሆነ ነገር በቃ ማወቅ አልፈልግም። በቃ ውስጤን እንዴት ነው በጠላቻ ለመውላ ፈልጋለ ውጭ እነዚህ ሙስሊሞች ምናምን ብዬ በቃ በጣም የምሳደቡ ገባል ክሳ ደግሞ ተመልሼ ደግሞ አያስችለኝ ነገር አለ። እነሱ እነሱም ደግሞ ያን ያህል እንትን አይደሉም፣ የሆነ በጣም ሰውን የሚጫኑ ምናምን የሚናገሩ አይደሉም። በቃ የሆነ ገብተሽ ጥያቄ ስትጠይቂያቸው ትህትናቸው ደስ ይልሻል። ገባሽ የሆነ ትህትናቸው ይማረክሻል። የሆነ መልስ የሚመልሱበት መንገዳቸው ልትሳደብ ይሆናል የምትገቢ ሆኔ በቃ እነዚህ ሙስሊሞች ምን አባታቸው ምናምን ብዬ ልትሳደብ ገብቼ በስነ መግባር ሲያወሩሽ እንዴት ነው ድምፅሽን አጥፍተሽ የምትወጪው ነገር የለም ይሄን እንደዚህ ብዬ ነው መልሰው ወይም መሐመድ እንደዚህ ካሉ እንደዚህ ይላሉ ብዬ በውስጥ ያሰብ ገብቼ ማርያም እነመጣችሁ ከዛ ልክ በስነ ምግባር በፍቅር ሲያወሩኝ አፍሬ ማለት ነው። ቀስ ብዬ ነው የማወጣው። እና አትችይም፣ ከንጽጽር ቦታ ራስሽን ማራቅ አትችይም። የሆነን ነገር አንቺ ልብሽ ረፍ የሚልበት ነገር ካላገኘሽ፣ አተየ እኔ በጣም ብዙ ጊዜ ይሞክር ያለሁ ና መተው ነው ያቃተኝ። እና ያው ራሴንም ነው ልክ ነሽ እኔ ራሱ መሐመድ እያልኩኝ ስዞር መንዙማው ጭንቅላቴ ላይ ሲመጣ ነው ዋሳፕን እያልኩኝ ራሴን እንትን ማለት የጀመርኩኝ። ሲሉ የሆነ ሁሉም ስን እያሉት ነበር፣ እያዜሙት ነበር አለ። እኔም መንገድ ላይ ላይክ ለረጅም ሰዓታት ማለት ነው እያልኩኝ በውስጤ ሄድ ነበር። እና ይሄን እንድንል ያደረገ ምንድን ነው? በቃ በየቤቱ እንገባለን እንሰማለን፣ ምናምን ገብቶሻል አይደለ? አደለ ያ ያኑ ብዬ አሰብኩ። እኔ በእርግጥ እቺ ሶስት ወር ትራምፕ ሰስፔንድ ስላደረገ ነው እንደዚህ ንጽጽር ቤቶችም ገብቼ ስለ ነቢዩ መሀመድ መስማት የጀመርኩኝ ስለ ቁርአን የሚባለው ነገር መስማት የጀመርኩኝ፣ ስለ ቅዱስ ቁርአን ማለት ነው። ይሄ ንጽጽር ራሱ ሙስሊም እና ክርስቲያን ንጽጽር እንዳለም ሆነስሊ ስፒኪንግ አላቅም ነበረ። እውነት ነው። በእኔ እንጃ በጣም ነው ተጽዕኖ የሚያደርግብሽ። በጣም በቃ ተጽዕኖ ያደርግብሽ። እና አይ ይሄ ነገር እኮ እዛ ቦታ አልገባም፣ በቃ ልተወው ስትይ ደግሞ በቃ ኖ ውስጥ ሽሻ ሄልሽ የሆነ ሰው እኮ እንትን ሊልሽ ይችላል። የዛን ሰው ምክር ትሰሚያለሽ። እሽት ያልሽ ግን ውስጥ ሽሽ አይልሽም። በቃ እምቢ የሚልሽ የለም። በቃ ውስጥ የሆነ እንዴት ነው ልክ እንዳለው ቅድም ባፋችን እናገራለን ውስጣችን ግድ ይላል ነው እንዳለው። በቃ ባፌ እኮ የሌለ ነው መታጠጋሪ ሆን አሁን እናገራለሁ በቃ ባፌ ደ እንደዚህ። ይኮ ሙስሊሞች በቃ አንዳንዴ ያናድዱኛል። አላ እኔ እኮ ነው የምሄድባቸው ማለት በግድ አስገድዶኝ ምናምን፣ እራሴ ፈልጌ ሄጅ ወያይና ተወያይቼ ከወጣው በኋላ አሳደባለሁ በቃ መጽሐፍ ቅዱስ እንደዚህ አድርጎ ተርገው ምናባታቸው ምናለ። ከዛ እንደገና ደግሞ ተመልሼ እንዲህ ራሴ መጽሐፍ ነው ያነበቡት እላለሁ ማለት ነው። ትክክል እያልኩሽ ነው እኔ በስልም ነው ሰው በ እንትን እየሱ በፕሬዚዳንት እየወሰድኩሽ ነው። እና በጋሻው ተወሰውሻልሽ በአማላጅ በጋሻው ሄዱ እንዴ። እነዚህ እኮ ክርስትናን ያውቃሉ እነዚህ በጣም ጎበዝ እውቀት አላቸው ብለ የምናምናቸው ሰዎች እነሱ እኮ ለኛ የደህነት ልክ እንዳልኩሽ ነው። አሁን ወንድሜ ጉዳይ ዲል እኔ የደህነት ጎዳና ሆነ ነበረ በአድ ነው እኛ አልገባሽ። ይሄ ነገር ልክ አደለም ብለው ለእኛ የደህነት ጎዳና የሆኑ ሰዎች እኛን አድ ነው። እንዴት ነው እነሱ የሚሄዱ ገባሽ። ይሄ ነው ቄ ብዙ ሰዎች አሁን ለምሳሌ በቃ እዚህ በጣም ጎበዝ ናቸው። እነዚህ እኮ ክርስትናን ያውቃሉ ስታያቸው እዛ ገብተው በመጽሐፍ ደረጃ ሁሉ የሚጽፉ ሰዎች አሉ። ገባሽ። ከክርስትና ወጡ መጽሐፉን ለሚጽፉ ሰዎች አሉ። እና ያ ሰው ደግሞ ከዛ እምነት ሰው ምጥቱ ይሆናል ታውቂያለሽ ሊቀበል በቃ የሚገርምሽ እኮ አሁን እኮ እሱ ራሱ ማለት ነው። በፊት የሆነ ቪዲዮ አይቻለሁ እና በጣም ነበረ ስል ምናምን የሚቃወበው ነው የባ አሁን እኮ ሄዶ እንግዲህ በጣም መሰረታዊ በሚባሉ ነበረ ከአራት በላይ ነው ከአምስት በላይ መጽሐፍ ጸቋል የሚገርምሽ ነገር አይ እያልኩሽ እንዳረዳዳችን እምነት አንድ እንጂ ንገፍ እንዳረዳ እንዳቀባቢ ተረከሪ ያሳመኖሻል። ያ ነገር አለ በሃይማኖት ብቻ በሃይማኖት ብቻ አይደለም በሁሉም ነገር። የሆነ ነገር አልበቃሽ፣ መጥፎ ነገር እራሱ እኮ የሆነ ነገር ሆነ አድርቀሽ፣ የሆነ እንትን የፈለገ ነገር መረጃ ቢሰጡ ለአላምን ብዬ ነው ውስጤን። አለ አይደለም፣ የፈለገ ነገር እንዲህ ነው ቢሉ አላምንም፣ ስህተት ነው በቃ። እስልምና በፍጹም እውነት አይሆንም ስህተት ነው ብዬ ይገባ ገባ ና ውይይት ጀምራል ማለት ነው። ደግሞ የሆነ የሚያሳምን ነገር ከሰጠሽ ማለት የሆነ ሰው መረጃ ወጥቶ ምናምን በጣም ባሳማኝ ነገር ካወራኝ የሆነ ምንም አላምንበት ምክንያት የለኝ። በቃ የሆነ እንዴት ነው ያሳምንኛል? በቃ እኔ አላምንም። ይሄ ነገር ልክ አይደለም ብዬ በውስጤ ለአላምን ቃል ገብቼ ገባሽ። እንዲህ ቢልም እንዲህ የሚመልሰው ልክ እዛ ስገባ ያሳምንሻል። በቃ በግራም ብለው በቀኝም በቃ ያሳምንሻል። ገባሽ? ያመጣሉ በቃ የሆነ ነገር ሁለት ከሰዎች ከወጣሁ በኋላ ሰድባችኋለሁ። እነሱን እኮ ነው፣ ለምን እንደዚህ አወሩ፣ ይህን ለምን እንደዚህ ተረጉሙ፣ ከራሴ ጋር እኮ ነው የማወራው። ከዛ ደግሞ እንደገና መልሽ እድነት ሰዎች ከመጽሐፍ ቅዱስ ነው ያነበቡት ምን ያደርጉ ምናምን ላለው ራሴም ማለት ነው ራሴ መሳብ ስለሆነ ብለምን እጣለዋለው ላለው ሆነ እኔ ደግሞ ምንገቢያ ቀጥ ነጫሽ ይባል ማለት የሆነ ሀሳብ የጠየኳቸው ኖሩ። ጠይቁ አሁን እጠይቃለሁ ከዛ እያሳምኑኛላ በቃ እንደዚህ እንደዚህ ነው ብዬ ከዛ ሀሳቢ ሳልጨርሽ አምኜ እወጣለሁ። ከዛ ወጥቼ እንደ ይሄን ነገር እንዴት ነው በቃ የሆነ እያደናብረኝ ከወጣሁ በኋላ የዛኔ አምናለሁ። እዛ ላይ ያለው እንደዚህ እንደዚህ ነው ይ አምንና ከዛ ከወጣሁ በኋላ ተመልሽ እንዴት ነው ነው ተመልሽ ጠይቅ ስገባ ደግሞ ሌላ ሀሳብ ውስጥ ነው ምገባና ያ ነገር ብዙ ብዙ ጊዜ ሙስሊም ቤት ገቢች የሚያጋጥመ ጥያቄ ነው። አንድ ቀን አስተውሰል ጠይቄ አሳምነኝ ወጥቼ፣ ከዛ ከወጣ በኋላ እንደ የነገር እንዴት ሆነ ብዬ፣ ሌላ ቀን ደግሞ ገብቼ እጠይቃለሁ ብዬ ገብቼ ዋል። ከዛ ደግሞ ወደ ሌላ ቀን በቃ የሆነ እንጃ የሆነ ነገር አለ። መጪ ግን ማለት ሽለልችም ወይ እንደሚያወራ እኔ እንደሚመስለኝ ማለት እኛ እምነታችን በእውቀት ላይ የተመሰረተ ብቻ ከሆነ ኦልሬዲ እምነት አይደለም። ማለት የሆነ እምነት ማለት ጉንፋን ይዞት ነው መሰለኝ፣ አይሰማም? ይሰማል። እምነት ማለት በእውቀት የተመሰረተ ብቻ ሳይሆን ማለት በህይወት

መቼም እግዚአብሔር ለነሱ ኮንፊዝ ሆኖ ነው። እርግጠኛ ነኝ። እንጸልይለት። ምንም እንደሱ ማሰብ የለብን። ምን መሰለሽ፣ እርስ በርስ ምን እንደሆነ ታውቂያለሽ። እንዴት የበረታ ልጅ እንደሆነ፣ እንዴት ጎበዝ እንደሆነ፣ ምን እንደነካው። እኔ እርግጠኛ ነኝ እርስ በርሳችን ስንጣላ ስለሚያይ ከኦርቶዶክስም፣ ከቤንም ከምን ያህን ነገር አይቶ በቃ ሰምቲንግ ሀፕን ሆኖ ነው እና እንጸልይለታለን። እኔ ምንም ብልቤ ያልደነገጠ ምንም አይሆንም፣ ጌታ አለው፣ እግዚአብሔር አለው፣ እግዚአብሔር ይመልሶ ብለን እንጸልይለታለን። እግዚአብሔር መልካም ነው። ዋት መሲ ካደውኩ ያን የሚወደውን ጌታ በአደባባይ ክርስቶስ ኢየሱስ እንደካሂደለን ማለት ነው በኢየሱስ ክርስቶስ አንድ ምናምን በተቀመጠበት ሰው ክርስቶስ አምላክ አይደለም ብሎ የክርስቶስ አምላክ በኢየሱስ ክርስቶስ አይ ሶምቲንግ አስነክቶት ነው። ሶምቲንግ ነክቶት ነው። ኦ ማይ ጋድ እኛ የምናመልከው አምላክ እኮ በጸጋ የምትኖር አንድ ሰው ከክርስቶስ ጋር እኮ የተከተሉት እና ይሁዳ እኮ ኢየሱስን ከደውታል። አንዳንድ ጊዜ መርሳት የለብንም። እኛ የምናመልከው አምላክ፣ በነገራችን ላይ እኛ የምናመልከው አምላክ ለምን ሁላችንም አናምነው እኮ ብንል ድንጋዮችን አስነስቶ እራሱን የሚያስመልቅ አምላክ ነው ያለን። እኛ የምናመልከው አምላክ እኔ እና አንቺ ስለነው

ቃልዬ ማይግሬን የያዘሽ በዚህ ድንጋዴ የተነሳ ነው። ሲጀመር ማለት ነው ትናንትና ደህና ነበርሽ፣ እና እኔ በጣም ደንግጬ የምር ሄደ ሄደ ወደ አምረ ሄደ የሚለውን መዝሙር ዘምር ይለፈ። ለማንኛውም የመጀመሪያው ሰው እሱ ነበረ መካሪ፣ የምር የመጀመሪያው ሰው ነበረ። በቃ እሱ ኔን የመለ አይ ይሄ ናህል ቦታ አትስጪ